ላይ ማሰር ጌጥ አይደለም። መስቀል ስዕል ቤታችን እሱ ማስቀበት ጌጥ አይደለም። አጋንንትን የእግዚአብሔር ስም ያለበትን ሁሉ አጋንንት ስለሚፈሩት ትክክለኛ። ስለዚህ በስልምና መንፈስ የሰው ህል የሚሰሉ ሰይጣን እነዚህ ጠንቋዮች ጋር ከመናፍስቱ ዓለም የተቀቡ ሰዎች ጋር ሄደው ትደርም ሰዎች እገሊትን ወደ እጃት አምጣልኝ ብለ ደግሞ ይሆንላቸዋል ይሄ መስተፋ ቅርም ይባላል ወይ ሚሉ ሰዎች አሉ። እዚህ ጋር ያለው እሱ ጋር 100 አለቃው ከሆነ አንቺ ጋር ያለው 10 አለቃ አይደለ? ስለዚህ እ 100 አለቃ 10 አለቃውን ሲያዘው እየነዳ ያመጣሻል 10 አለቃ ይመጣል ወደኔ። አንቺ ጋር ያለውን መንፈስ ትልቁ መንፈስ ይጠራዋል። አንተ ጋር ያለውን መንፈስ እሱ ጋር ሻለቃው ከሆነ 100 አለቃውን ይጠራዋል። እኔ ጋር ከሌለ ግን ምንም ሊጠራኝ አይችልም። እኔ ጋር ከሌለ ሁሉን ጋኔንን ወደ እሱ ይጠራል።